ምክንያት ኪናፕ የምትባለው ነገር እንኳን አይወስተውም እና አሸናፊ ጌታ ነው ራሱ ማለት ነው። እዛ ነው ስብሃን ታላ መሽሪኮን እያለ የሚናገረው ነገር አለ። ከሚባሉት ከሽሪኮች ሁሉ ጸዳ እያለ የሚናገረው ነገር ላይ አንደርስታንድ የምናደርገው ምንድነው፣ መዝሙረ ምዕራፍ አንድ ላይ ቀይሽ እስራኤልን የሚጠብቅ ከቶ አይተኛም አለ። ላታሁዝቡም ሲነቱን ወላ ነውም ብሎ ቁራን ላይ አጠናክሮ የሚያመጣው ነገር አለ። እንኳ መተኛት ኪናፕ የምትባለው ነገር አይወስተውም እያለ ማለት ነው። ከዚህ አንጻር ኮምፔር አደረግኳቸው የነቢያትን ደግሞ እነዚህ ባክግራውንድ እንትናቸውን ላይፋቸውን ስትሪያቸውን አጣና ሆነ ከቁርአን ጋር ተመሳሳይነትና እና ኮምፔር አደረኳቸው። ብቻ ሁለቱም መጽሐፍቶች ከዛ ነው ወዲህ ከስነፈለኩም ጋር ምናምን አምን አስተያየቼ ቅዱስ ቁርአን ላይ በቃ አሸናፊ የሆነ መጽሐፍ እንደሆነ ተረድቼ ነው። ኢቅራ ቢስሚ ረብክ ያለዚህ ኋላቅ ነው የሚለው ራሱ ማለት ነው። እና አንደኛው ነገር ሁሉ አይምሮ ሰና ይግበሩ ነው። ሁሉን ወቁ መልካሙን አድርጉ ነው የሚለው መጽሐፍ ራሱ እና ለሁሉም ጊዜ ያለው ወምስለ ጠዋይ ተጠዊ ወምስለ ህሩ ህሬው ተከውን ወምስለ ጻድቅ ጻድቅ ተከውን ነው የሚለው ራሱ ከጠማማ ጋር ያለው ጠማም ይሆናል የሚለውና ከዛ መራ አርማም ኩለ ሰናይ ነው የሚለውና አንዳንዴ የሰነፍ ሰው ንግግሩ ወጥመድ ይሆንበታል ይላል። መክብብ ላይ ካየሹ ማለት ነው ሰነፍ ሰው እውቀት አይፈልግም፣ የራሱ ንግግር ለራሱ ወጥመድ ይሆንበታል የሚለውና ከዚህ አንጻር ለዛ ነው ራሱ ምላስ እንዲሆነውና ይህ ገቢ ከሌለ ውጭ አይኖርም። ሩምባይ ዘወይ እንደውም ማለት እንደዚህ አዲስ ሰለምቴ ምናምን ስንሆን እንደዚህ ማውራት ራሱ አይገባንም። ማለት በቃ ትምህርቱ ላይ ነው ፎከስ ማድረግ ያለብን ያው የጊዜው እንትን ሆኖ ነው እ ማለት የሚገባ ነገር ካለለ የሚወጫ ነገር የለም ተብሎ ነው የሚታሰበው፣ እና ከዛ ነፃ አንፃር ነው ኮምፔር ያደረግኩት እንጂ ሻዳ ከመያዜ በፊት አይደለም ራሱ ባይዘው ኢስላሚክንም መርምሬ ክርስቲያኒት ላይ ያሉትን ነገሮች መርምሬያቸው በጊዝም ሰዋ ሰው ያሉት ማለት ጊዝንም ስለምችል ከዛ አንፃር አይቻቸው ነው። እና አኮርንግቱ ባይብል ላይ ደግሞ በሂብሩ እንትኖችን አይቼ ኦልድ ቴስትመንትን ኒው ቴስትመንትን ደግሞ ከንትን አንጻር አይቸው ማለት ነው። ከሂብሮ አንጻር አንዳንድ የተለያዩ ነገሮችን አዳብሬ ነው ራሱ መጨረሻ ላይ ሻሃዳ ቱልቀል ብያ። ይሄ ሻሃዳ የሚባለው ነገር ራሱ ሸሂድ ምስካሪ መሆን ነው ራሱ ይሄ የምስክርነት ቃል ራሱ ምን የሚላለ፣ ሱረቱል ሀጅ ላይ ነው ቲንክ ይመስለኛል። ያችን ገመድ ያዛት እንዳትለቃት እያል የሚናገረው ነገር አለ። ያችን ገመድ ምንድነ ሲባል አይላህ ለላ የሚባለው ሰንሰለት ነው ማለት ከጃሃን የሚዳንበት ማለት ከአላህ ሌላ በእውነት የሚመለክ አምላክ የለም እየተባለ የሚናገረው ሰው ከዚህ አንጻር ምንድነ ምን እረዳው ከተባለ ብሻህዳቱል ቀልብያ ብሻህዳቱል ቀብልያ ወይም ደግሞ መጀመሪያው ብሻህዳቱል ቀልብያ በልብ ማመን ወይም ደግሞ በቀልብሽ የምታምኙ ነገር ነው። ኩሌት ካለ እዚህ አምን ነው እራሱ የሚለው ለሚያምን ሁሉ ይቻላል የሚለው ነገር አለ። ሶ ብሻህዳቱል ቀብልያ ደግሞ ይሄ ቁል ወይም ደግሞ በልዬ ለሚናገረው ከሆነ በቃላችን ይሄ በነቢ የሚባለው ነገር ማለት ነው። ነበዋ ተናገረ ከሚለው ጋር እራሱ ነቢ የሚለው ነገር የወጣው ሰው ከዚህ አንጻር ጊዜ በሚደርስበት ጊዜ እንትን አደረኩ ማለት ነው። ምስክር ሆንኩኝ ያው ምስክርነቴን አሰማሁ ማለት ነው እና ወደ ቀጥተኛው መንገድ መጣ ማለት 14 ደቂ ቀጥተኛው መንገድ ምራን ብሎ ዱዐ ያደረገ ሰው ይመጣል ማለት ነው። የመጨረሻ ማነሳው አዙ ሁሩፍ ላይ ወይም ደግሞ 43ተኛው የቁርአን አንቀጽ 36ተኛው ሰፋ ላ ወይም ደግሞ ቁጥር ላይ በምንበት ጊዜ ከአራህማን ግሳጼ ከቁርአንም የሚደናበር ሰው ለእርሱ ሰይጣንን እናስጠጋለን። ስለዚህም እርሱ ለእርሱ ቁራኛው ነው አለ

ጨረቃና ቀመርን ምንድነው? ጨረቃና ፀሐይን የፈጠረውን ጌታ ተገዝተናል ማለት ነው። ጨረቃና ፀሐይን አትገዙ፣ ይልቁን ስለፈጠራቸው ተገዙ ብሎ በተናገረው መሰረት ማለት ነው። ስለዚህ አልሐምዱሊላህ ኢስላም ላደረገን ጌታ እንትን ሴሜቴክ እኮ ናቸው ባይዘወይ አረቢክ አረማይክ፣ ግእዝ፣ ትግረኛ እነዚህ ጉራግኛ እንደዚህ እንደዚህ ምናምን የሚባሉት አረማይክ ናቸው። እንትን ይሄ ሴም እንትን ነው ያላቸው ራሱ ይሄ ምንድን ነው? አረማይኩን ካየሹ አረቢክን ካየሽ በተመሳሳይ ግእዙን ምናምን ካየሹ እንትን ነው ሴሜቴክ ናቸው ራሱ። ቤቲ አረበኛ እኮ በጣም ቀላል ቋንቋ ነው። ሁሉ ሰው ወላሂ ለዚህ በሁለት ወር መለመድ ይችላል እኮ።